የመነቃቀል አቅም ስላለው ያው የጥብስ ቅጠል ተጠቅም ያለው ማለት ነው። እንግዲህ እንደ ትሪትመንትም እንዲሁም ደግሞ ፍሪዝ ራሱ ለማድረግ ለምትወዱ ቤተሰቦች ማለት ነው ይሄ ጄሉ፣ ጸጉራችሁን ራሱ ለመፈረዥ ሻምፖን አቁናችሁ መታጠብ ትችላላችሁ። ያው ለኮንዲሽነር እንደ እኔ ጸጉር ካላችሁ ላይበቃችሁ ይችላል። ግን ደሞ ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ወይ ብዙ ጊዜ ጸጉራችንን ከተተኮስን በኋላ ብዙዎቻችሁም ጸጉር የሚነቃቀላል ለምትሉኝ ይህንን ትሪትመንት ተጠቀሙት። እኔ እንግዲህ ፀጉሪን ተተተኮስኩት በኋላ ብዙ ጊዜ ጸጉራችንን ስንተኩሰው ያው ቶሎ ቶሎ መተኮስ የለብንም። እኔ ቢያንስ በሁለት ወር አንዴ፣ በሶስት ወር አንዴ ነው ፀጉሬን የምተኩሶ ወይም ደግሞ ማለስለሻ የምጠቀም ማለት ነው እና ብዙም እሳት አታብዙበት። እሳት ስታበዙበት ጸጉራችሁ በጣም ይደርቃል፣ ይሰባበራል፣ ይነቃቀልባችኋልና ና ሲተኩስ ደግሞ በጣም ስለሚጎተት ማለት ነው የምነቃቀል አቅም ስለሚኖረው እኔ እንግዲህ ይሄን የመሰለ በጣም ቆንጆና ለጸጉሬ የሚስማማኝ በደንብ አርጎ ፀጉሬን የሚያፍታታልኝና የሚያለስልስልኝን ትሪትመንት ሰርቻለሁ። ይህ ማለት ነው እንግዲህ ወደ አሰራሩ እዣችሁ ይሄዳለሁ። በብዛት ደግሞ ፀጉሬ በጣም ይነቃቀልብኛል ለምትሉኝ ውድ ቤተሰቦቼ ማለት ነው ይህንን ትሪትመንት ሰርታችሁ ተጠቀሙ። እዚህ ጋር እንግዲህ በመጀመሪያ ሬት አለኝ ማለት ነው። ሬቱን ብዙ ጊዜ ያው ሬት ተጠቀሙ ሽታ እንዳይኖረው በዚህ መልኩ እንደዚህ በደንብ አርጋችሁ ማለት ነው ሾክሾኩን ከቆረጣችሁ በኋላ በደንብ አርጋችሁ ቢያንስ አንድ አምስት ደቂቃ ውሃ ውስጥ ውሃ እየቀየራችሁለት በደንብ አርጋችሁ እጠቡት ማለት ነው። ሽታው እንዲለቅላችሁኝ ማለት ነው። እንግዲህ በዚህም መልኩ የተወሰነ አነስ ያለ እሬት ተጠቅሚ ያለሁኝ ጄሉን ብቻ ወታችሁም መጠቀም ትችላላችሁ። እኔ ግን ያው ከነቆዳው ነው የተጠቀምኩትኝ ይበቃኛል ያልኩትኝን፣ ማለት ነው። እንግዲህ በዚህ መልኩ እንደዚህ አነሳ አነሳ አርጌ ከቆራረጥኩትኝ በኋላ እዚህ ጋር እንደምታዩት ትንሽዬ ዝንጅብል አለኝ። እሱንም ከፈለጋችሁ መፈቅፈቅም ትችላላችሁ። ያውን ያልፈቀፈኩትኝም ንጹ የተወሰነ ዝንጅብል በዚህ መልኩ። ዝንጅብል ራሱ የጸጉር እድገትን ያፋጥናል። ጸጉራችሁ በጣም የሳሳ ከሆነ በብዙ ዶክተሮች ራሱ የተመሰከረለት ነው። በጣም ምርጥዬ ነው። ተጠቀሙ ትላለሁኝ። በዚህ መልኩ ደግሞ ያው ፀጉሬን ተተኩሸው ስለሆነ በደንብ አድርጎ እንዲያፍታታልኝ ስለፈለጉ ሁለት ማንኪያ ተልባ ተጠቅም ያለሁኝ ማለት ነው። እዚህ ጋ እንግዲህ ውሃ አንድ ግማሽ ሊትር የሚሆኑ ከተረፋችሁም ኮንዲሽነር፣ ሻምፖ መስራት ስለምችሉ ቢበዛም ችግር የለውም ማለት ነው። እንደምታዩት እዚህ ጋ ደግሞ ለሽታ እንዲሆንልኝ አንድ ማንኪያ የአበባ ቅጠል ማለት ነው። በጣም መዓዛውን በጣም ነው የሚያሳምረው። አንድ ተጠቅም ያለሁኝ እንግዲህ በዚህ መልኩ ቢያንስ እስከ 30 ደቂቃ ከ40 እስከ 30 ደቂቃ የሚሆን ጄሉ እስከሚወጣልኝ ድረስ እንዲፈላልኝ አደርገዋለሁኝ ማለት ነው። እንደምታዩት የተልባ ብዙ ጊዜ ትሪትመንት ሲሰሩ በትኩሱ ማጥለል አለባችሁ ምክንያቱም ከቀዘቀዘ ተልባውና ጄሉ አንድ ላይ ስለሚያዝ ለመላቀቅ ስለሚያስቸግር ማለት ነው። እንግዲህ በትኩሱ በዚህ መልኩ ይሄን የመሰለ ምርጥና ትሪትመንት ወጥቶልኛል። እንግዲህ ይሄንን ከቀዘቀዘ በኋላ በማንኛውም ሰዓት መቀባት ትችላላችሁ። እንደምታዩት በጣም ውፍር ያለ አይደለም፣ መካከለኛ ነው ሲቀጥል ደግሞ የሆነ መካከለኛ ነው የሚሆነው፣ ምክንያቱም እኔ ፀጉሬን በደንብ አርጉም እንዲያዳርስልኝም ስለፈለግኩኝ ያን ያህል ብዙም እንዲወፍርልኝ አላደረኩትኝም ማለት ነው። ይሄን ይመስላል። ምንም አይነት ቅባት አልተጠቀምኩ። በመቀባ ሰዓት ነው የሚጨምርበትኝ ማለት ነው። እንግዲህ ይሄን ይመስላል መቀባት በምችልበት ዕቃ አርዬ እንግዲህ እየተቀባሁ ደግሞ የማሳያችሁ ነው የሚሆነው ማለት ነው። የጸጉር መነቃቀልን ጸጉራችሁ ወዛማና ያማረ ጠንካራ እንዲሆን ጸጉራችሁ እንዳይሰነጣጠቅ፣ እንዳይበጣጠስ፣ እንዳይነቃቀልባችሁ እንዲሁም ደግሞ የጸጉር ብዛትን በጣም ይመልሳል ማለት ነው። እንደዚህ አድርጋችሁ ሰርታችሁ በቀላል በቤታችሁ ማግኘት የምችሉት ነው። መሰረታችሁ እንደዚህ ፀጉራችሁን መንከባከብ ትችላላችሁ ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ እያልኩኝ የተቀባው ደግሞ የማሳያችሁ ነው የሚሆነው። በዚህ መልኩ እንግዲህ መቀባት በሚያመቸኝ እቃ ካረኩኝ በኋላ የሰራሁትን ንቺል እዚህ ጋር የኮኮናት፣ የአልመንድ፣ እንዲሁም ደግሞ የጥብስ ቅጠል፣ የሬት የተለያዩ ቅባቶች ነው ያሉበት። እናንተ ለጸጉራችሁ ተስማሚ የሆነውን ቅባት ብትጠቀሙ በጣም አሪፍ ነው። የጥብስ ቅጠል ደግሞ ያው ፀጉራችሁም እንዳይነቃቀል እኔ በብዛት ማለት ነው ፀጉሬን በምተኩሰው ሰዓት በጣም ስተኩሰው ስለሚጎጥት የምነቃቀል አቅም ስላለው ማለት ነው። ጸጉራችሁ ብዙ ጊዜ አይታችሁት ከሆነ ተተኩሳችሁና ሳትተኩሱ ያለው ጸጉራችሁ ይለያያል። ምክንያቱም ተተኩሳችሁት ያላችሁ ፀጉሩ ስብስ ሰሩት እራሱ ለመፈታት ቀላል ነው የሚሆነው፣ በቶሎ ይፈታል። በብዛት ደግሞ ስለምታስይዙትም ስለሚጎዳ ማለት ነው የመነቃቀል አቅም ስላለው የወይ የጥብስ ቅጠል ተጠቅም ያለው ማለት ነው። እንግዲህ እንደምታዩት ይሄንን ትሪትመንት ስተጠቀሙ እንደ ትሪትመንት፣ እንዲሁም ደግሞ ፍሪዝ እራሱ ለማድረግ ለምትወዱ ቤተሰቦች ማለት ነው ይሄ ጄሉ ጸጉራችሁን እራሱን ለመፈረዣ እንዲሁም ደሞ ጸጉራችሁን ለማስያዣ እንደ ጄልነት ሬቱን አለመጠቀም ትችላላችሁ። ለጄል እንዲሁም ደሞ ለፍሬዝ ማድረጊያ ስትጠቀሙ ዝንጅብሉን ብትጠቀሙት ኖርማል ነው፣ ምንም እንትን የሚለው ነገር የለም። እንዲሁም ደግሞ አበባው ደሞ ማለት ነው በጣም የሆነ ጣፋጭ የሆነ ማዕዛን የሰጠውና ያው የአበባን ሽታ ታውቁታላችሁና የሆነ ታጠቡኝ ታጠቡኝ ራሱ አይሉም እና በጣም ነው ደስ የሚለው ሽታው ራሱ ና እኔ ያው ጸጉሬ ተተኩሸው ስለሆነ ምክንያቱም ጸጉሬ የኔ እርጥበት ሲነካው የሆነ የመሰብሰብ እንትን ስላለው ስለሚያያዝ ተቀብቼም ላሳድረው ስለሆነ ያው ትሪትመንትን በመቀባ ሰዓት አንድ ሰዓት ሁለት ሰዓት ሶስት ሰዓት እስከ አራት ሰዓት ላይ ላየቆቼ ነው የምታጠበው። ያው እንደዚህ አራት ቦታ ቆጥር ጥራር ሰራው ማለት ነው። ይሄንን ግን ተቀብቼ ነው ማሳድረው፣ ምክንያቱም ጊዜ የለኝም ስለዚህ አላስይዘውም ማለት ነው። ሳስይዘው ስብስብ ብሎ በኋላ ስለሚያዝብኝ እንደዚህ አራት ቦታ ሰራውኝና አየር እንዲያገኝ ተዋዋለሁኝ ማለት ነው። እንደዚህ አርጋችሁ ጸጉራችሁን በሚያመቻችሁ መልኩ እንደምታዩት የጸጉሪ መነቃቀል ራሱ ምንም ምክንያቱም ተልባውም እንዲሁም ደግሞ እሬቱ ራሱ ልክጅ ይሉንተ ስለሆነ ፀጉሬ በጣም ነው ፍትትት ያለው። ከስር ራሱ ጥንካሬ ሰጥቶታል ማለት ነው። ስትቀቡ በደንብ አድርጋችሁ ከስር እስከ ጫፍ ድረስ በደንብ አድርጋችሁ ቀቡት። እንዲሁም ደግሞ ማሳጅ የተወሰነ እስከ አምስት ደቂቃ የተወሰነ እንደዚህ። እኔ ሁሉንም ማሳጅ ማድረግ አልችልም በጣም ስለሚሰበሰብ ተወሰነ የተወሰነውን እየቀባው ያው ማሳጅ ማደርገው ማለት ነው። እንግዲህ እንደተተኮስኩትኝ ኩት ያናሀል ጸጉር አልወጣውም ማለት ነውና ይሄን ይመስላል። እንግዲህ ውዶችዬ በጣም ነው የምትወዱት እንደዚህ ያርጋችሁ ጸጉራችሁን። እኔ እንግዲህ ያው አልሸፍነውም አየር እንዲያገኝ ተዋለሁኝ ማለት ነው። አሳድሬ በነገው ከቻልኩኝ ትሪትመንት ሰርቼ ካልቻልኩኝ ደግሞ ጥዋት ተቀብቼ ማሳይ አድርጌ የተወሰነ አርባ ደቂቃ ምናምን ምናምን አቆይቼ የምታጠብ ይሆናል ማለት ነው። ይሄን የቀራችሁን ትሪትመንት ደግሞ ስትታጠቡ ሻምፖን አቁጥናችሁ መታጠብ ትችላላችሁ። ያው ለኮንዲሽነር እንደ እኔ ጸጉር ካላችሁ ላይበቃችሁ ይችላል፣ ግን ደግሞ ለሻምፖ በደንብ አድርጎ ለሻምፖ መስሪያ ይሆናል ማለት ነው። ከፈለጋችሁም ፍሪጅ ያስቀምጣችሁ ጸጉራችሁን እንደ ጀልነት ማስያዣ መጠቀም ትችላላችሁ ማለት ነው። እንግዲህ ውዶቼ እንደዚህ አድርጋችሁ ጸጉራችሁን ተንከባከቡ። ለዛሬ እጄላችሁ የመጣሁት ቪዲዮ ይሄን ይመስላል። እስካሁን ድረስ አብራችሁ ለቆያችሁ ከልብ ከልብ ነው የማመሰግነው። በጣም ጸጉራችሁ ለሚደርቅባችሁ ቤተሰቦች ይሄንን ትሪትመንት ለሚነቃቀልባችሁ፣ ይሄንን ትሪትመንት ሰርታችሁ ተጠቀሙ። አሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ስለምትከታተሉኝ ከልብ አመሰግናለሁ።